ሱቁን ዘግተን ሀገር ለቀ ለመሄድ ካላሰብክ በስተቀር እውነቱን እንደነገርከኝ ላስብ። ቤት ነበር ያልከኝ። በዚህ ወደ ታች ወደ መንደሩ ነው የሄደችው። ድንገት ብቅ ብትይ፣ ወይ ወደ ውስጥ ገባ ብሎ ቢሆን ኑሮ ይሄ አውሬ በቁማቸው ውጦን ነበር። ሄዷል። በቃ ይውጭ። ምትፈሪውም አልፈርድብሽም። በሉ ሰውያችሁ ተመልሶ ሳይመጣ ሂዱልኝ። አመሰግናለሁ። እሺ፣ ምንም ችግር የለም። አምልጪ፣ ሂዱ፣ ሂዱ በቃ። እንደምናደናላነማአአ ከንጂት አንድ ጊዜ ብቅት ወይ ዳዊት፣ ደና ላችሁ ሰላማች ፍቅርነት ምን ሰማችሁ? በሰላም ነው። እሱን አንድ ጊዜ ጨርሽና ሻይ ቡና ቢያቸው ነው የሚቻችው። አህመድ ስለ ፀጋ የሚነግራችሁ ነገር አለ። ጸጋ ምን ሆነች? ጸጋ እኛ ቤት ነበረች። አንተ ቤት? ጸጋ አንተ ቤት ምን ታደርጋለች? ሚስተር ነተወር ከጫካ ያገኘቻት። ከጫካ ወር ይ እግሩ መኪና ነው የገጨ። ወላ አላ ታምር ነ ወር የገጨ መኪና ውስጥ ጸጋ ነበረች ትል በእኔ ምክንያት አድርጎ ትረፊ ሲላት አመለጠች። ወር ሚስቴ ፈልገሽ ይዘሽ ነው ያልኩ፣ ፈልጋ አመጣች። ወር እንደገና ጠፋች። በቃ ይኸው ነው። ያፍታቱታል ስል ጭራሽ አሁ ተፈተፉት። ዳዊት ዳዊት አልገባኝ፣ ግልጽ አድርገህ ምንድን ነው? ጸጋን የጠለፋት መኪና ነው አህመድን የገጨው። ልክ አህመድ ሲገጭ ጸጋ ከመኪና አለች። ጸጋ ተጠልፋለች። እንደ ማን የጠለፋት ንገሩኝ እንጂ ማነው የጠለፋት? ሙሉ ቀን ነው ሙሉ ቀን። እኔ ወይዘሮ መዓዛ እባላለሁ። እሷ ደግሞ ቅመም። ሰዎችን ሳማክር ቅመም ከኔ ጋር መኖሯን ማሳወቅና ሁሉንም ነገር በህግ አግባቡ ማድረግ እንዳለብኝ ነገሩኝ። ለዛ ነው ወደዚህ የመጣሁት። ቅመም ከኔ ጋር እንድትኖር ምንድነው ማድረግ ያለብኝ? ወላጆቿ ወይም ማሳዳጊዎቿ የት ናቸው? ማሚ ውጭ ስትጫወች ቆይሽ። ሁሉንም ነገር ጨርሽ ይመጣል። ወላጆቿ እና ማን እንደሆኑ የት እንዳሉ ስትጠይቅ መመለስ አትፈልግም። ሆቴል ግቢ ውስጥ ነው ተኝታ የተገኘችው። ጎዳና ላይ ያለች ልጅ ትመስለኛለች። ጥቃትም ሳይደርስባት አይቀርም። ሰውነቷ ላይ ምልክቶች አሉ። እሺ እንግዲህ ወይዘሮ ማአዛ እሷንም ማነጋገር ሳይኖርብኝ አይቀርም። ግን ሌላ ምን ልርዳውት? ወላጆቿ እስኪገኙ እኔ ቤት መቆየት ማለት የአደራ አሳዳጊ ሆኜ መውሰድ አልችልም። ይቻላል። አንዳንድ መስፈርቶች አሉ። የሚሞላ ፎርም አለ። ለምሳሌ እድሜ ከ25 በላይ ከስልሳ በታች መሆንሽን የሚያረጋግጥ የልደት ሰርተፍኬት፣ ወይም ደግሞ የቀበሌ የነዋሪነት ማረጋገጫ ታቀርቢያለሽ። ደስ እያለኝ። የስራና የቤት ሁኔታ የሚያረጋግጥ ማረጋገጫ ታቀርቢያለሽ። አለ። ሰራተኛ ነኝ፣ የግል ቤትና ሆቴልም አለኝ። ጥሩ። ከወንጀል ነፃ መሆንሽን የሚያረጋግጥ ማረጋገጫ ታቀርቢያለሽ። ፎርም አለ፣ ፎርሟን እንሞላለን። ሰጥ ያሳለፍሽን ነገር ሳስበው ምን እንደሚመስል ታውቂያለሽ? የሰው ልጅ መቼስ የማያልፍበትና የማያሳልፈው ችግር የለም ማለት። ጸጋ፣ ደህና ነሽ ወይ? የስነ ልቦና አማካሪ ማነጋገር ትፈልጊያለሽ? አይ እኔ ማንንም አናገር አልፈልግም። እሺ ታዲያ ምንድነው ድረዳሽ ምትፈልጊው? ምንም እኔ ምንም ማድረግ አልፈልግም። ደግሞ ማንም እዚህ መሆንም ባያውቅ? ማንንም አላውቅም። አንቺ እምትፈልጊውን ትክክለኛውን ነገር ለማድረግ ፈልጋለሁ፣ ግን ደግሞ ለቤተሰቦችሽም ሆነ ለማንም ሳላሳውቅ እዚህ ዝም ብዬ እንዴት አስቀምጥሻለሁ? ሙሉ ቀን የማንም ፍቃድ አግኝቶ ጠለፈኝ። እሺ የጠለፈኝ ቦታ ስማን ጠቆመ እንጃ። እኔ ግን መጠለፈኝ ሁሉም ሰው የሚያውቅ ነው የሚመስለኝ። እንደዛ አይመስለኝም። ይመስለኝ ማለት ቤተሰቦችሽ ጋብቻው መልካም ነው ብለው ቢያስቡ እንኳን እኔ ለጠለፋው ፈቃድ ይሰጣሉ አይመስለኝም። ይመስለኝ እፈራለሁ። አትፍሪን አትፍሪን። እዚህ ምንም የሚያስፈራሽ ነገር የለም። ደግሞ መኝን ከአሁን በኋላ ማንም ያለሽበትን አያውቅም። ቃል ገባልሻለሁ። አንድ ነገር ግን ፍቀድልኝ። በጠለፋው ማን እጁ እንዳለበት ለጠይቅ ትልቅ መረጃ ይዘን እንመጣለን። ጥሩ አርፍ በሉ ከጥሩ ልጀምር ከመጥፎ ከጥሩ ጀምሮ ልጃችን ላይ ምን እንደተከሰተ አውቀናል ተጠልፋ ነበር ጠላፊውም ሊያገባት የነበረው ሙሉቀን ቀን መሆኑን አውቀናል ደብድቧታል አፍኗታል አሳዷታል ጥሩ ዜና ይሄ ነው አዎ ሙሉ ቀን ሲጠልፋት ያየና ሲናገር የሰማ ከጸጋም ዝርዝር ሁኔታውን በደንብ አድርጎ የሰማ ምስክር ይዘናል ጥሩ የሚያሰኘው ቢያንስ ምን እንደተፈጠረ ማወቃችን። እሺ፣ መጥፎውስ? መጥፎውማ ጸጋ ከጠላፊ እጅ አምልጣለች። ካመለጠችም በኋላ እምጥ ትግባ ስምት የምናውቀው ነገር የለም። በቃ ጠፍታለች ጠፍታለች። ሆነ። እሺ፣ ቁጭ በሉና ዝርዝሩን ንገሩኝ። ዝርዝሩ ሁኔታውንማ ምን፣ ፖሊስ ይርዳን እንጂ ምን። እኛ እኮ አንኳር የሆነው ዋናውን መረጃ ይዘመ። ከየት ሰማችሁ? ከማን ሰማችሁ? ስም አድራሻ ማስረጃ ፈልጋለሁ። ቅመም፣ ቆንጆ ስም ነው። ማን ያወጣልሽ? አክስትሽ። ማን ነው ስሟ? አክስቴሽ ስም የላትም። ቅመም። እሺ፣ እናትና አባትሽ ማነው ስማቸው? እሺ እስከ ዛሬ ከማን ጋር ነበር የምትኖሪው? ምን የሚመታሽ ሰው ነበር እንዴ? አይዞሽ ንገሪልሽ፣ ላየች እኛን ለማገዝ ፈልጋ ነው። እሺ እሺ፣ ከቤት ለምንድን ነው የወጣሽው? አትነግሪንም ነበር የሚመታሽ እዚሁ ከተማ ነበር የምትኖሪ ቅመም ሰፈርሽን ታውቂያለሽ በህፃናት ላይ የሚሰራ የስነ ልቦና አማካሪ ማናገር አለብኝ እስከዚያው ግን ቅመም ያደራ ልጆና ከአንቺ ጋር መቆየት ትችላለች እኛም እየመጣ እናያታለን። በጣም ደስ ይላል። ሌላው ደግሞ የማህፀን በር ካንሰር ክትባት በሷ እድሜ ላሉ ልጆች እየተሰጠ ነው። ቅናም ማስከተብ ትችላለች። በልጅነት ጊዜ የሚሰጡ ክትባቶችን በሙሉ መውሰድ ትችላለች። ለልጆች የምታርጊውን ጥሩ ነው የምትዩን ነገር ሁሉ ማድረግ ትችላለች። ያደራ ልጅ ማለት እኮ ያው ልጅ ማለት ነው። ግን ስንት አመቷ ነው ሌላው ችግር ደግሞ እሱ ነው አንዴ ስምንት አንዴ ዘጠኝ ትላለች በትክክል የምታውቀው አይመስለኝም ጸጌ ጸጌ መልካም ዜና ነው ይዤ መጣሁ ሊጎች ሊጎች ሊጎች ሁሉም ሰው ጸጋ ሁሉም ሰው ከአንቺ ጎን ነው ቤተሰቦችሽ ጓደኞችሽ ፖሊስ ራሱ ከአንቺ ጋር ነው ጸጋ ጸጋ ቤተሰቦችሽ ሙሉ ቀን ለክስ መስርተውበት በፖሊስ እየተፈለገ ነው ፀጋ? መጠለፍሽን የሚያውቅ አህመድ ሚባል ሰው የምስክር ቃሉን ሰጥቷል። ጸጌ የመጠለፍሽን ወሬና ምስክሩን ማን እንደመጣ ገምሽ? ዳ ዊ ጸጋ፣ ለካ ለማናችንም ሳይነግር ሙሉ ቀን እየተከታተለው ነበረ። ጓደኞችሽ ከጎንሽ ናቸው። የኛ ከተማ ትምህርት ቤትሽ ራሱ ሲፈልግሽ ነበረ። ጸኪ

አንተ እኮ ስለኛ እንደነኛ፣ ሲሳይ ሲሳይ ነው። ዝም ብለህ አሜን በል። አሜን፣ አሜን መልሶ ይዟት እንዳይሆን እፈራለሁ። ልጃችንን አምላክ ከክፉ ነገር ይከልላት። ግራ የገባ ነገር ነው። እህቱ ትፈልጋ እኮ አይደለም። ወደ ይዛችሁ ወደዛና ወደዚህ ተጓዙ እኮ ነው። ልገባሽ ነች። የልጃችን ጉዳይ መላ ባያገኝም አንተ ከልጃችን ጎን ሆነ እኛንም ህጉንም ስለረዳህን አንተና ቤተሰብህን ፈጣሪ ይበር። እንዴ! ወዴት ነው? ቡናውን ያፈላሁት ለአንተ ነው። በስኳር ለርግልነ እኔ ቡና አይወድም ይመራል። መኖሪያ ሩቅ ነው። አራስ ምስጥዬ ነው የማጣ መሄድ አለብኝ። ቆይ እዛ ድረስ እኔ ነኝ የምትሸኝው። ኧረ፣ አንተ ልጅ ሞባል ሆስፒታል ውስድ አሟት እኮ። አይደለም እዚህ ጤና ጣቢያ ለክትባት ውስደናት ነበር። ያ ነው የሚያነጫንጫት። ካላመመለው ምን ያለ ቅሰልታ? ከክትባቱ በኋላ ያለው ሁኔታ ይሆናል የሚያነጫንጫት። አንዳንድ ልጆች ላይ አልፎ አልፎ ያጋጥማል ይባላል። ክትባቱ ሲሰራ ነው። ቀላል ነው። አሁን ነው የሚትሮት። ግን ሆነስ ከሜድ በፊት ፎጣ በሆነ ካረርግ አቀብ። ችግር የለም። እናንተ ልጃችሁ ወርዱ። ያ ነው ሄዳለ አዲስ ሚስተርና ልጅ አስታወሰ ልቡ ተሰቀለ። የኔ አባት ዮሐንስ፣ አንተ ሸኘው፣ እኔ ፎጣን አቀብላታለሁ። ማሰላማ ምንድን ነው? ጸጋ ጸጋ ሰላም። ለእኔ ጥቁር ማኪያቱ፣ ለቅመምዬ ኬክ ይሁንላት። ምን ይምጣልሽ? ኬክሳ ጋ አለ በጣም የሚጣፍጥ ነገር ነው። ትወጂዋለሽ። ከእሷ ጋር ሂጅ እና የምትፈልጊውን አላስፈቅድሽ። ስዕልሽን አየሁት ቅድም ቢሮ ውስጥ። እውነት ስትይ የነበረው ነው። ጎበዝ ነሽ። እስኪ ስለምንድን ነው የሳልሽው? አስርጅ። ይህ የኛ ቤት ነው። የቱ ቤት? እኔ፣ አንቺ፣ ወንድሜ ወንድሜ ዳዊት፣ እህቴ አሊያም የምንኖርበት። ይህኛው ደግሞ ሶፋችን ነው። ይህ ጠረጴዛችን ነው። ዛፍ፣ መንገድ፣ ዳዊት፣ ዓለም፣ ማንቺ። ይህ ምንድን ነው? ይሄ ይሄ ደግሞ ምንድን ነው? የሚገረፍበት ነው ማለው እና እንገረፍበታለን እኛ ቤት ልጅ ሲያጠፋ የሚገረፍበት ዱላለን። ዋዬ ኬክ ነው። እሺ፣ እሱን በደንብ አድርገሽ። እንዴት ነው? ቆንጆ ነው። እሺ፣ ዛሬ በእውነት ደስ የሚያሰኝ ልብን በቃ የሚያሞቅ ሰበር ዜና አለን። የባንድ አባላችን ከበሮ ተጫዋቻችን እንዲሁም ደግሞ ጓደኛችን ጸጋ ተገኝታለች ተገኝታለች። በእውነት በጣም ደስ የሚያሰኝ ነው ይሄ ጸጋን በመፈለግ ማስታወቂያ በመለት ለሰፋ የነበራችሁ በሙሉ በእውነት ከልብ ልናመሰግናት እንፈልጋለን። ድጋሚ እደግመዋለሁኝ፣ ጸጋ ተገኝታለች፣ በሰላም ከቤተሰቦቿ ጋር ተቀላቅላለች። ይሄ በጣም ደስ የሚያሰኝ ነው አይደል እንዴ ነው እናንተም ደስ እንዳላችሁ ተስፋ አደርጋለሁኝ ነገሩ እንግዲህ እንደዚህ ነው ምንድን ነው ጸጋ የደረሰባት ነገር ያስገድዶ የመጠለፍ ሙከራ ነበረ በእውነት ይህንን እንግዲህ ድርጊት የፈጸመው ግለሰብ ፀጋን አስቀድሞ ለጋብቻ ጠይቆ የነበረና ኋላም ግን ጸጋ በአንደበቷ በቷ አልፈልግም ብላ የመለሰችለት ሙሉቀን የተ ግለሰብ ነው በእውነት በጣም አስነዋሪ በቃ ሙድ የሌለው ነገር ነው ይሄ፣ ግለሰብ ግን እስካሁን ድረስ በፖሊስ እየታደነ ይገኛል። ስለዚህ እባካችሁ ይሄንን ግለሰብ ያየ ወይም ደግሞ አድራሻውን የሚያቅሰው ለሕግ አሳልፎ በመስጠት እንግዲህ እንዲተባበረን እንጠይቃለን። ድጋሚ እናመሰግናችኋለን፣ እንወዳችኋለን። አለ ፀጋ ተገኝታለች? ብትገኝስ ደሞ ለኛ እንደዚህ ነው የሚነገረው? ማናችሁ እናንተ? ይሄ እኮ በአስተማሪዎች ተፈቅዶ ለተማሪዎች የቀረበ እኮ መረጃ እኮ ነው። እንዴ አለሚና፣ አንቺንም ማስፈቀድ ነበረብኝ? ጸጋ እኮ ጓደኛዬ ናት። መጥፋቷ ላይ ነገርኳችሁ እኔ ነኝ። እንዴት ነው ስትገኝ ከማንም እኩል በሬዲዮ መስማት ነበረብኝ ነው። ምን አለ መሰለሽ፣ ዜናው የሁሉም ጆሮ ደርሶ ቋንጣ ከመሆኑ በፊት እኔ ቀድሜ አፈፍ ማድረግ ነበር። እንደ ምንጮቻችን በፍጹም አይዋሽ። ከዋሹ እንኳን እኛ እናጣራለን። ንገር ልኝ ሳትል ሳታስፈቅዳት ነው የግል ሚስጥሯን በሬዲዮ የምትበትንባት ጸጋው ነው ይናሳላችሁ አሁን ያለ ፍቃድ ምናምን እያላችሁ ስትነግሩኝ ቆይታችሁ አሁን ደግሞ ያለ እሷ ፍቃድ ያለችበትን ልናገር ይኖራለን ወይ ያየሁት ስቃይ ቀላል ነገር ነው ወይ እንዴ አለምዬ ፀጋስ ተገኝታለች ተብሎ አልነበረም እንደው ውሸት ነው ተገኝታለች መኝታ ቤት ናት ያለችው እንዴ እማዬ ማናገርሽ ነው የመጣሽው ዳዊት ነው የነገረኝ አለምዬ እኔ ነኝ ከሰው መጨረሻ የሰማሁትኝ ፀግሽ

ክትባቱ ቦታ ቀስ እያለን እናቀዘቅዛለን። ከላስ በለ ብዙ ነገር አመለጠኛለን። አረ አላመለጠሽም። ብዙ ነገሮች ደግሞ ገና ናቸው። የእኛዎች ደግሞ አገር አቀፍ የሙዚቃ ውድድር ለመወዳደር ወስነናል። በቴሌቪዥንም ይተላለፋል ተብሏል። በጣም እኮ ትልቅ እድል ነው። ያው ፈተና አመለቀ ችግር አለው። እንደ እንደ አዲስ ትፈተኛለሽ። እኔ የምልሽ የሆነ ሀሳብ አስቤ ነበረ ማለት በቃ እስከ ዛሬ ከሰራናቸው ሙዚቃዎች ለምን ወጣ ያለ በጣም አዲስ ቆንጆ የሆነ ስራ ለምን አንሰራም? እንደዛ አስቤ ያለኝ ባለፈው እዛ ነፃ አገልግሎት የምሰጥበት የፊስቱላ ሆስፒታል አለ አይደል እዛኩ ነፃ ስልጠና መጥቶ ነበር ግን ያው እኔ ስለሌለ እድሉ ለሌላ ሰው ተለሌላ ጊዜ ያለ ብለው ይለሌላ የኔ ትገብ ያልሽ ቻል በእኔ ምክንያት ግን የሁሉ ሰው ችግር ውስጥ መግባቱ አይገባም። አሁን ሁሉ ሰው ሚጠላኝ ይፈረድበታል እንዴ? ለምንድን ነው የሚጠላሽ? አንቺ ምን አደረግሽ? ምን አጠፋሽ? አንቺ ፈልገሽ ፈቅደሽ ያመጣሽ ጉዳይ ነው እንዴ? አይዞሽ። እሺ፣ ፊልም ላይ እንደምታየው ቀላል መስሎ ነበር አይደለም። አይ በቃ ለሰው ብናገር የሚረዳኝ ይኖራል ብዬ ስላላሰብኩ እኮ ነው። ቢሆንም ሁለተኛ ራስ እንደዚህ አይነት አደጋ ላይ መጣ። ወንጀለኛ መከታተል ስራቸው የሆኑ ባለሙያዎች አሉ። ሁለተኛ እንደዚህ እንዳታደርግ ሰዎች ኖሮ ባያድን ሆኖ እኮ ሊጎዳ አይችል ነበር። ሙሉ ቀን በጣም አደገኛ ሰው ነው። እሺ፣ አሁን ፈተናስ እንዴት ነው የማደርገው? ጀግና ጀግና ስትጫወት ፈተና መለጠ

ህጻናት ከክትባት በኋላ አልፎ አልፎ ትኩሳት፣ መነጫነጭ የመሳሰሉት ሁኔታዎች ያጋጥሟቸዋል። ወላጆች በልጆቻቸው ላይ ለሚከሰቱት ጊዜያዊ ከክትባት በኋላ ላሉ ምልክቶች ምን ማድረግ ይጠበቅባቸዋል? ሀ. በአንድና በሁለት ቀናት ውስጥ የሚጣፉ በመሆኑ ምንም ማድረግ አይጠበቅባቸውም። ለ. የክትባት መድኃኒቱ እየሰራ መሆኑን ማረጋገጫ በመሆኑ ጊዜያዊ የትኩሳት ማብረጃ በመስጠት በቤት ውስጥ ማከም አለባቸው። ሐመር ውሃ ሀ እና ለ መልስ ናቸው። ሐሳባችሁን በአጭር የጽሑፍ መልእክት 6013 ላይ ወይም በፌስቡክ ገጻችን ያጋሩን።